አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደሻ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ አልሐምዱሊላህ። ሸር ላይክ ሰብስክራይብ እያደረጋችሁ፣ ዛሬ ደግሞ ገባኤ ገብተናል። ሸር አድርጉ። ዛሬ ይኸው ጦርነቱን እየፈሩ ዛሬ ከብቱ በቃ እንዲለ አያ ገባ ላይ ተዋል ማለት ነው ይዘን እንወጣለን።